ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ከዝውውር ጉዳዮች ጋር በተያዘ ሰፋ ያሉ ዘገባዎች አሁንም እየወጡ ይገኛሉ። እነሱን መረጃዎች ወደ እናንተ እናደርሳለን። ሀሳብ አስቴቶቻችሁን ጻፉልን። ቪዲዮችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ቆዩ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደም ነው የዛሬውን ፕሮግራማችንን የምንጀምረው። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የ ሰላሳ ሰባተኛ ሳምንት ሁለት ጨዋታዎች ቀጥለው ይደረጋሉ። እነዚህ ሁለት ጨዋታዎች እንግዲህ ቶትናም ሆትስፐርስ ወደ ቪላ ፓርክ አቅንቶ ከአስተን ቪላ ጋር የሚያደርገው ጨዋታና ኒው ቸልሲ በሜዳው ስታንፎርድ ብሪጅ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ነው ዛሬ የሚደረገው። በተለይ እነዚህ ጨዋታዎች በሳምንቱ አጋማሽ የዩሮፓ ሊግ የፍጻሜ ጨዋታ ስላለባቸው ዩናይትድ እና ቶትንሃም ለእነሱ ተብሎ ቀደም ብሎ የተዘጋጀ መርሃ ግብር እንደሆነ ይታወቃል። ነገር ግን እጅግ ወሳኝ ጨዋታ ነው። ቸልሲ ከማንቸስተር ነትር ትልቅ ፉክክር ይታይበታል ተብሎ ይጠበቃል። ቪላ እና እንዲሁ ቶትንሃምም ጥሩ ጨዋታ ነው የሚሆነው። ከዛ በተጨማሪ ግን አስተንቪላ ቪላና ቼልሲ ደግሞ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ትልቅ ፉክክር እያደረጉ የሚገኙ ቡድኖች ናቸውና የዛሬው ጨዋታ ለነዚህ ሁለት ቡድኖች በጣም ወሳኝ ነው የሚሆነው። ቶትናም እና ማንቸስተር ዩናይትድ እንኳን ዘንድሮ ጥሩ የሚባለው የውድድር ዓመትን በተለይ በሊጉ እያሳለፉ አይገኝም። በአውሮፓ ሊግ ሁለቱም ፍጻሜ መድረሳቸው የሚታወስ ነው ነገር ግን በሊጉ የሚጠበቀውን ያክል ለሁለቱ ሁለቱ ቡድኖች ፐርፎርም ማድረግ አልቻሉም እና የዛሬው ጨዋታ እንግዲህ ያን ያክል ትልቅ ትኩረት ይሰጠዋል ተብሎ አይጠበቅም። በሁለቱ ቡድኖች መካከል ምናልባት ደረጃን ካለማጣት ጋር በተያዘ ወደ 16ና 17ኛ ደረጃ ላይ ነው የተቀመጡት እና ምናልባት ጥቂት መሻሻሎችን ወይም ደግሞ ጥቂት ደረጃ ለውጦችን ማድረግ ከቻሉ ካልሆነ በስተቀር ሌላ ትልቅ ጠቀሜታ ይኖረዋል ተብሎ አልተብሎ አይጠበቅም። ይሄ ጨዋታ ለአስተንቪላ ቪላና ለቸልሲ ግን እጅግ በጣም ወሳኝ ጨዋታ ነው ምክንያቱም የአውሮፓ ቻምፒየንስ ሊግ ተሳትፎ ለማግኘት ትልቅ ፉክክር የሚደረግበት ቦታ ላይ ነው የሚገኙት። አሁን ላይ አስተን ቪላም ተመሳሳይ 63 ከቸልሲ ጋር 63 ተመሳሳይ ነጥቦችን ይዘው ነው አምስተኛና ስድስተኛ ደረጃ ላይ የተቀምጡትና አንድ ጨዋታ ላይ ነጥብ መጣል ትልቅ ዋጋ ሊያስከፍል እንደሚችል ጭምር እየታመነ ነው አሁን ጨዋታውን የሚያደርጉትና ይህ ጨዋታ እንግዲህ የአስተን ቪላና የቶትናም ጨዋታ ምሽት 3 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በአንጻሩ ደግሞ ቸልሲና ማንቸስተር ዩናይትድ የሚያደርጉት ደግሞ ምሽት 4 ሰዓት ከሩብ ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። የሲቲ የአመቱ ምርጥ ተጫዋች ማን ይሆናል? የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ እንግዲህ በዘንድሮው የውድድር አመት ምርጥ ተጫዋቾቻቸውን ሶስት እጩዎች ይፋ አድርገዋል። በዚህ መሰረትም ኤርሊንግ ብሮውታላንድ ሄስኮ ጓርዲዮልና ኬቨን ደብሮይና የማንቸስተር ሲቲ የአመቱ ምርጥ ተጫዋች ተብለው ለመመረጥ ሶስቱ እጩ ሆነው የቀረቡ ተጫዋቾች እንዲሁ ሆነዋል። ኤርሊንግ ሃላንድ ይናገራል። ክሪስታል ፓላስ ጠንካራና በጥሩ ጥራት ለመጫወት አስቸጋሪ ቡድኖች ናቸው። ብዙ ጥሩ ተጫዋቾችም አሏቸው። ስለሆነም ደግሞ ጨዋታው አስቸጋሪ ሆንብናል ብሏል። ኤብሬቼ ኢዜ በጣም የሚገርም ተጫዋች ነው። በጣም ወድጄዋለሁ። የመሀል ተከላካዮችንም እንዲሁ ወዳቸዋለሁ። የእነርሱ መከላከያ በጣም ብዙ ነው ሲልም ጨመር ነው እንደተናገረው ኤርሊንግ ሃላንድ። በተለይ ነገ የኤፍኤ ካፕ የፍጻሜ ጨዋታ እንዳላቸው ይታወቃል እና ከዚያ ጨዋታ ጋር በተያዘ ነው ሀሳቡን የሰጠው። ብዙ ልዩ ተጫዋቾች አሏቸው እናም ወደ ኤምሬትስ ኤፍኤ ካፕ ፍጻሜ ለመድረስም ልዩ የሆነ ነገር ሊኖር ይገባል። ለማሸነፍ ተስፋ በማድረግ የተቻለንን ሁሉ ማድረግም አለብን ሲል ነው ኤርሊንግ ብራውት ሃላንድ ጨምሮ የተናገረው። ከደብሮይና ጋር መጫወት በጣም አስደሳች እንደሆነ አውቃለሁ። በጣም ደስ ብሎኛል። በመጨረሻዎቹ ጨዋታዎችም ጥሩ ጊዜን እንደምናሳልፈም ተስፋ እናደርጋለን። ጥሩ ጓደኛ ሲሄድ ስሜታዊ ትሆናለህ። ምናልባትም ለማንቸስተር ሲቲ የተጫወተው ምርጥ ተጫዋች ነው። በፕሪምየር ሊግ ውስጥም ከተጫወቱ ምርጥ እንግዲህ አማካዮችም አንደኛው ነው ብሎታል። ኬቨን ደብሮይና በቀርቡ ጥቂት ሳምንታት ጥሩ ልናደርግ እንደምንችል ተስፋ እናደርጋለን። እንደሱ ያለ ተጫዋች መተካተም በጣም ከባድ ጉዳይ ነው ኳሱን ወደ ሳጥን ውስጥም በሚያስቀምጥበት መንገድ በቃ እሱ ልዩ የሆነ ተጫዋች ነው። ብዙዎች ግቦችም እንግዲህ በእሱ ሲታገዙና አንዳንዶች ደግሞ አስቂኝ የሆነ ግቦችም ማየት ትችላላችሁ። በርከት ያሉ አሲስቶችንም እሱ አድርጎልኛል ሲልም ጭምር ነው ኤርሊንግ ሃላንድ ስለ ኬቨን ደብሮይና ሐሳቡን የተናገረው። ኦማር መርሙሽ በጀርመን መጫወት በጣም ጥሩ ነበር፣ አሁን ላይ ግን እዚህ የበለጠው ልጅዋለሁ ሲል ይናገራል። እዚህ ደረጃ ላይ ለመድረስ ህልም ነበረኝ። በተመሳሳይ ጊዜ እንደዚህ ባለ ክለብ ውስጥም እንደምጫወት አውቅ ነበር። ማንቸስተር ሲቲ የማይታመን ክለብ ነው። ባለፉት 10ና 15 ዓመታት ውስጥም በእኔ ላይ እንግዲህ በዓለም ላይ ካሉት ምርጥ ክለቦች መካከል አንዱ እንደሆነ ነው የምገምተው። ማንቸስተር ሲቲ በጣም ጥሩ ጥሩ ቡድን ነው። ጥሩም ከተማ ደግሞ ማንቸስተር ናት። ወድጄዋለሁ። ምቹ ነው። ሞቅ ያለ ነው። ብዙ ብዙ የሚደረጉ ነገሮችም አሉ። ጥሩ ምግብ ቤቶችም እንዲሁ ይገኛሉ ህይወትን በማንቸስተር ወድጀዋለው ሲልም ጭምር ነው ግብጻዊው ኦማር መርሙሽ የተናገረው። አርሰናልን የተመለከቱ መረጃዎችን እናንሳ። አንድሪያ ቤርታም አንዳንድ ጉዳዮችን እያነሳ ይገኛል። በተለይ ደግሞ አርሰናል በቀጣዩ የውድድር አመት ያጠናክራቸዋል ተብሎ ከሚታሰቡ ቦታዎች መካከል አንደኛው የግብ ጠባቂ ቦታ እንደሆነ ይታወቃልና ከዛ ቦታ ጋር በተያያዘም የተለያዩ እጩዎችን እንዳደረጉ ይታወቃል። በተለይ አርቴታ እንግዲህ በግብ ጠባቂ ቦታ ላይ ዮሃን ጋርሲያን እንደሚወደው ይታወቃል። ና አንድሪያ ቤርታ ግን በዚህ ጉዳይ ላይ ሌላ ሀሳብ እንዳላቸው ነው የሚነገረው። አንድሪያ ቤርታ በተጠባባቂ ግብ ጠባቂ ቦታ ላይ ከዮሃን ጋርሲያ ጋር ተቀራራቢ አቅም ያለው ና በዋጋ ግን አነስ ያለ ግብ ጠባቂን ካገኘ እሱን ለማስፈረም ፍላጎት ነው ያለው። በተጨማሪም አንድሪያ ቤርታ በቅርብ ቀናት ውስጥም ከቶማስ ፓርቴ እንዲሁ ደግሞ ከሌሎች ተጫዋቾች ከትሮሳርድ ና ከማርቲኔሊ ጋርም በኮንትራት ዙሪያ ንግግሮችን ሊያደርጉ እንደሚችሉ ጭምር እየተገለጸም ይገኛል። በግብ ጠባቂ ቦታ ላይ ግን ያለው ሀሳብ ይሄ ነው። እንግዲህ በተለይ ትልቅ ግብ ጠባቂን ወይም ደግሞ በትልቅ ገንዘብ ግብ ጠባቂን ማምጣት እንደማይፈልግ እና በሌሎች ቦታዎች ላይ ወጪዎችን ማድረግ እንደሚፈልግ ጭምር ነው እየተገለጸ የሚገኘው አንድሪያ ቤርታ። ሚኬል አርቴታ የሮድሪጎ ጎዌሽ አድናቂ እንደሆነ ይነገራል፣ ፈላጊውም ጭምር እንደሆነ ነው የሚነገረው። ነገር ግን የክለቡ የፋይናንስ ሁኔታ ተጫዋቹን ለማስፈረም አስቸጋሪ ያደርገዋል ሲል ዘአትሌቲክ አስነብቧል። አሁን ላይ የሪያል ማድሪዱ ተጫዋች ምናልባት ከሪያል ማድሪድ ጋር የመለየት እድሉ በጣም ሰፊ እንደሆነ በርካቶች እያነሱ ይገኛሉ፣ የሮድሪጎን ጉዳይ ማለት ነው። ስለዚህ ሚኬል አርቴታ ምንም እንኳን ይህንን ተጫዋች እንደሚፈልገው ቢነገርም ወይም ደግሞ ለማስፈረም ትልቅ ፍላጎትም እንዳለው ቢነገርም፣ አንዳንድ የፋይናንስ ነገሮች ግን ሊገድቡት እንደሚችሉ ጭምር ነው ዘአትሌቲክ መረጃውን ያጋራው። የማንቸስተር ዩናይትድን ጉዳዮችና አንሳም የዩናይትድ የአመቱ ምርጥ ተጫዋች ይፋ ተደርጓል። ማንቸስተር ዩናይትድ የ2024 25 የውድድር ዓመት የአመቱ ምርጥ ተጫዋች ይፋ አደርገዋል። በዚህ መሰረት ፖርቱጋላዊው የመሃል ሜዳ ተጫዋች የሆነው ብሩኖ ሚጌል ፈርናንዴስ የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች በመሆን በአብላጫ ድምፅም ተመርጧል። ብሩኖ ፈርናንዴስ አብላጫውን ድምፅ በማግኘት ማሸነፉ ሲገለጽ፣ አማዲያሎ ሁለተኛ ደረጃን ይዞ አጠናቋል። ሀሪ ማጓየር ደግሞ ሶስተኛ ደረጃን በመያዝም ማጠናቀቁን የታወቀው ብሩኖ ፈርናንዴስ ከክሪስቲያኖ ሮናልዶና ከዳቪድ ደኪያ እኩል አራት ጊዜ ማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ሽልማትንም ማሸነፍ የቻለም ተጫዋችም ሆኗል። ብሩኖ ሚጌል ፈርናንዴስ ከኦውን ሃርግሬቭስ ጋር ባደረገው ቃለ ምልልስ ላይም ይናገራል። እኔ የምጠብቀውና የምፈልገው ቡድናችን በጨዋታው መጨረሻ ላይ ዋንጫውን እንዲያነሳ ብቻ ነው እና ደግሞ እኛ ደግሞ ቶተንሃሞች ጥሩ ውድድር ዘመን እያሳለፍን አይደለም። ሁለታችንም ማንቸስተር ዩናይትድም ቶተናሃምም ጭምር ነገር ግን የፍጻሜው ጨዋታ እየተለየ ይሆናል ሲል ብሩኖ ሚጌል ፈርናንዴስ ሀሳቡን ተናግሯል። ለማርከስ ራሽፎርድ በጣም ቅርበት አላቸው ተብሎ የሚነገሩ የመረጃ ምንጮች እንዳሉት ከሆነ በሐምሌ ወር ወደ ማንቸስተር ዩናይትድ የቅድመ ውድድር ዘመን ልምምድም እንደሚመለስ ይጠበቃል። በእርግጥ በማንቸስተር ዩናይትድ የመቆየት ምንም አይነት ፍላጎት የለውም። ነገር ግን ወደ ልምምድ ግን ሊመለስ እንደሚችልና የዝውውሩ ጉዳይ እልባት እስኪያገኝም በማንቸስተር ልምምዶችን ሊጀምር እንደሚችል የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡ ይገኛሉ። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ከቸልሲ ጋር ጨዋታ እንዳላቸው ይታወቃል። ዛሬ ምሽት አራት ሰዓት ከሩብ ላይ የሚደረግ መርሃ ግብር ነው። ለመጨረሻ ጊዜም የሩድ ቫን ኒስትሮዩን ማንቸስተር ዩናይትድ በዚህ ውድድር ዓመት ከቸልሲ ጋር ተገናኝቶ ጨዋታውን አንድ ለአንድ በሆነ ውጤት ነበር አጠናቁ የነበረው። ሁለቱ የእንግሊዝ ታላቅ ክለቦች በባለፈው አጋማሽ ባደረጉት የአውሮፓ መድረክ ጨዋታ ሁለቱም ወደ ፍጻሜ ማለፍ ችለው ነበር። ልክ አራት ሰዓት ከሩብ ላይ ሲል ደግሞ ዛሬ ሁሉም አይኖች ወደ ስታንፈርድ ብሪጅ ሲዞሩ የምዕራብ ለንደኑ ክለብ ቸልሲ ከማንቸስተር ዩናይትድ ጋር ጨዋታውንም የሚያደርግ ነው የሚሆነው። ሁለቱ ክለቦች 76 ጨዋታዎችን በሁሉም መድረክ ያደረጉ ሲሆን ማንቸስተር ዩናይትድ 22 ጊዜ ሲያሸንፍ፣ ቸልሲ ደግሞ 24 ጊዜ እና ደግሞ 30 ጊዜ አቻ ተለያይተዋል። በሁለቱ ክለቦች መካከል የሚደረገው ጨዋታ በፕሪሚየር ሊግ ታሪክ ብዙ ጊዜ በአቻ ውጤት የተለያየ ጨዋታ ሲሆን በፕሪሚየር ሊጉ ባደረጉት 65 ግንኙነቶች 27 ጊዜ አቻ ተለያይተዋል። ከቸልሲ ጋር በባለፈው ሲዝን በሜዳው ባደረገው ጨዋታ ባለቀ ሰዓት ባስቆጠራት ጎል ማንቸስተር ዩናይትድን አራት ለሶስት በሆነ ውጤትም እንግዲህ ቸልሲዎች ማሸነፋቸው ይታወሳል። በመጨረሻው ጨዋታ በተለይ እንግዲህ ኮል ፓልመር እንዳስቆጠረ የሚታወስ ጉዳይ ነው። በመጨረሻዎቹ ደቂቃዎች ላይ በማንቸስተር ዩናይትድ በኩል ዲየጎ ዳሎ፣ ጆሹዋ ዝርክዚ፣ ሊሳንድሮ ማርቲኔዝ፣ ሌኒ ዮሮ፣ ማታያስ ደሊት እነዚህ በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። በቸልሲ በኩል ጄደን ሳንቾ ዛሬ መሰለፍ እድል የለውም፣ ምክንያቱም እናት ክለቡን መቅጠም አይችልም። በውሰት ከማንቸስተር ዩናይትድ ወደ ቸልሲ ስለተቀላቀለም የዛሬው ጨዋታን በእንግሊዝ እግር ኳስ ህግ መሰረት መሰለፍ አይችልም። ኒኮላስ ጃክሰን በቅጣት ምክንያት የለም። ክሪስቶፈር ኢንኩንኩና እንዲሁ ደግሞ ዌስሊ ፎፋና በጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው። ክሪስ ካቫናህ ናቸው ይህንን ጨዋታ በመሃል ዳኝነት እንደሚመሩ የተመረጡት አብዛኞቹ እንግዲህ ግምቶች ለቼልሲ የተሰጡ ናቸው። በቸልሲ አሸናፊነት ይጠናቀቃል በማለት በርካቶች ግምቶቻቸውን ሰጥተዋል። እንዲሁ አቻም ደግሞ በርካቶች የገመቱት ውጤት ነው። በዛሬው ጨዋታ ላይ ምናልባት ማንቸስተር ናትር 343ን ይጠቀማል ተብሎ ይታሰባል። በግብ ጠባቂነት ምናልባት ባይንደር እንዲጠቀማል የሚሉ ግምቶች ናቸው እየወጡ የሚገኙት ። ፍሬድሪክሰን ሊንድሎፍ ፣ ና ሉክሾን በመሃል ተከላካይነት የሶስቱ ባክስሪ ይጠቀማቸዋል ተብሎ ይታሰባል። አማዲያሎ ኮቢ ማይኖ፣ ማኑኤል ጋርቴና፣ ሃሪ አማሰን እንዲሁ ከዛ በኋላ ይጠቀማቸዋል ተብሎ ይታሰባል። ኤሪክሰን ጋርናቾ እና ቺዶ ኦቢ ማርቲን በዛሬው ጨዋታ ላይ ይሰለፋሉ ተብለው የሚጠበቁት ተጫዋቾች ናቸው። እንግዲህ ዋና የሚባሉትን ተጫዋቾች ከጉዳት ለመጠበቅ ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። በቸልሲ በኩል አራት 2 3 1 ነው የሚጠቀሙት። ሳንቼዝ ማርክ ኮሬላ ትሬቨር ቻሎባ እንዲሁ ደግሞ ሪስ ጄምስ ካይሴዶ ከዛ በተጨማሪ ኤንዞ ፈርናንዴስ ኮል ፓልመር ኖኒ ማዱዌኬ ታይሪክ ጆርጅ እና ፔድሮኔቶ በዛሬው ጨዋታ ላይ የመኖር ዕድል ይኖራቸዋል ተብሎ ይጠበቃል። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። አጥቂ ማስፈረም እንፈልጋለን ብሏል ኤንዞ ማሬስካ። ቻልሲ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የፊት መስመር አጥቂ ማስፈረም እንደሚፈልግ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። ስለ ኒኮላ ጃክሰን ስፖርታዊ እድገት የተናገሩት አሰልጣኝ ኤንዞ ማሬስካ እሱ ከእኛ ጋር እየተሻሻለና እያደገ ስለመሆኑ አልጠራጠርም ሲልም ጭምር ነው የተናገረው። አሰልጣኙ አክለውም ነገር ግን ሌላ እሱን የሚፎካከር የፊት አጥቂ ቢኖር ለሱ የተሻለ ይሆናል ወይ ለሚለው ጥያቄ ግን አላውቅም ሲልም ነው ኤንዞ ማሬስኬ የተደመጠው። በቀጣይ ኒኮላስ ጃክሰንን የሚፎካከር አጥቂ ማስፈር የሚፈልጉ እንደሆነ የጠየቁት ማሬስኬ በእርግጠኝነት ሲሉ ምላሻቸውንም እንዲሁ ሰጥተዋል። ኮል ፓልመር ብቻ አይደለም፣ ሞይስ ካይሴዶና ኤንዞ ፈርናንዴዝ እንዲሁም ላቪ ኮልዊልም ሁሉም ቻምፒየንስ ሊግ መጫወት ይገባቸዋል። ለዛም ነው የቻምፒየንስ ሊግ ቦታን ይዘን መጨረስ የምንፈልገው ሲልም ማሬስካ ጨምሮ ይናገራል። ከጃክሰን የተሻለ እንደሚሆን ባናውቅም ለቀጣይ ሲዝን ግን ሌላ ዘጠኝ ቁጥር የምናስፈርም ሲሆን ጃክሰን ለዛ ፉክክር ራሱን ማዘጋጀት አለበት ሲሉም ጭምር ነው ኤንዞ ማሬስ ካጨምረው የተናገሩት። ሌላኛው የመጀመሪያ ጨዋታቸውን ካደረጉበት ጊዜ ጀምሮ ቸልሲና ማንቸስተር ዩናይትድ በታሪክ 54 ጊዜ አቻ የወጡ ሲሆን ይህም ከየትኛውም የፕሪምየር ሊግ ቡድን የበለጠ ያደርጋቸዋል። አብዛኛውን ጊዜ የሁለቱ ጨዋታዎች እንግዲህ የወዳጅነት ጨዋታ ቢሆን በአቻ ውጤት የሚጠናቀቅበት እድል ሰፊ ነው ብለው በርካቶች ያነሳሉ። ባርሴሎናን እንመልከት መልከት። በ17 አመቱ አምስት ዋንጫዎችን ያገኘው የእግር ኳሱ ክስተት ባርሴሎና እንግዲህ ትናንትና ማታ ኤስፓኞልን 2 ለ0 አሸንፎ የላሊጋ ዋንጫን ለ28ኛ ጊዜ አሳክቷል። በዚህ ጨዋታ ላይ ደግሞ ቀዳሚዋን ግብ ከማስቆጠሩም በላይ ኳስ አመሻይቶ በማቀበልም ሁለተኛዋን ግብ እንድትቆጠርም አበርክቶ ጉልህ ነው። ላሚን ያማል በሁለት ዓመታት ውስጥ ሁለት ያውሮ የእንግዲህ ላሊጋ ዋንጫዎችን ማሳካት የቻለበትን አጋጣሚ ተመልክተናል። በውድድር ዓመቱ ባደረጋቸው 45 ጨዋታዎች 17 ግቦችን አስቆጥሯል። 25 ለግብ የሚሆኑ ኳሶችንም አቀብሏል። አዲሱ የእግር ኳስ ኮኮብ ላሚን ያማል ዘንድሮ ባርሴሎና ሶስት ዋንጫዎችን እንዲያሸንፍም ወሳኝ ሚና ከነበራቸው ተጫዋቾች መካከል ግንባር ቀደሙ ነው። በ2024/25 የውድድር ዘመን የላሊጋ የኮፓ ዴልሬ ዋንጫና የስፔን ሱፐርካፕ ዋንጫን በማሸነፍ በውድድር አመቱ የሶስት ዋንጫዎች ባለድል ሆኗል። የስፔን ብሔራዊ ቡድን የ2024 የአውሮፓ ዋንጫን ሲያሸንፍም የቡድኑ የጀርባ አጥንት ነው። በዓለም እግር ኳስ ታሪክ በ17 ዓመቱ አምስት ዋንጫዎችን በማሸነፍ የመጀመሪያው መሆንም እንደ ቻለ ጭምር ነው እየተገለጸም የሚገኘው ሪያል ማድሪድን እና አንሳ ሻቪ አሎንሶና የስልጠና ባልደረቦቹ በመጪው የክለቦች የዓለም ዋንጫ ውድድር ላይ እንዲሳተፉም በክለቡ የካስቲያ ወጣት ተጫዋቾች ላይ እምነት እንዳላቸው ለማወቅም ክለቡን ጠይቀዋል ተብሏል ኤል ቺሪንጊቶ ባወጣው መረጃ ሪያል ማድሪድ ካለበት የተጫዋቾች እጥረት የተነሳ ሻቪ አሎንሶ እስከ ክለቦች የዓለም ዋንጫ ድረስ ከሪያል ማድሪድ አካዳሚ ወጣት ተጫዋቾችን በዋና ቡድን ላይ ለማካተትም አቅዷል። እናም ብዙዎች ወጣት ከወዲሁ እየመለመለ እንደሚገኝም ጭምር ነው የተገለጸው። በአዲስ ፎርማት የተዘጋጀው የዓለም ክለቦች ዋንጫን በማሸነፍ የመጀመሪያው ክለብ መሆን እድሉ አለን። በተጨማሪም በዚህ ክለብ ውስጥም ብዙ ልታደርጋቸው የምትችላቸው ነገሮች የሉም፣ ምክንያቱም ሁሉም ዋንጫዎችን አግኝቻለሁ እናም ደግሞ ሌላ ማግኘት የምችለው የዋንጫ እድል ካለ ለኔ ጥሩ ነው ብለዋል። ጁድ ቤሊንጋም ነው ይህንን ሀሳብ የሰጠው። በራኡል አሴንሲዮ ጉዳይ ላይ በተመሰረተው ክስ ጉዳይ ላይ እንግዲህ ፍርድ ቤት ውሳኔውን ያሳልፈዋል። በዚህ መሰረት ዳኛው ምንም ማስረጃ ወይም ምስሎችን እንዳላገኘ ያሳወቀ ሲሆን ራኡልም ከጉዳዩ ነፃ እንደሆነ ተረጋግጧል ብለዋል ዲያሪዮ አስ። በመረጃው ሁዋን ማርቲኔስ በቀጣዩ የውድድር ዓመት በሻቪ አሎንዞ እድል ይሰጠዋል ተብሎ የሚጠበቀው ሌላኛው የክለቡ ተጫዋች እንደሆነም እየተነገረ ነው። ዴን ሆችሰን ወደ ሪያል ማድሪድ የሚያደርገው ዝውውር የሰዓታት ጉዳይ ብቻ ነው ተብሎ ይታመናል። ስምምነቱ ሙሉ በሙሉ ይጠናቀቃል የሚሉ መረጃዎችም አሁን ላይ በስፋት እየወጡ ነው። ስለዚህ ዴን ሆችሰን በቀጣይ የሪያል ማድሪድ ተጫዋች የመሆን እድሉ በጣም ሰፊ እንደሆነ እየተነገረ ነው። ሪያል ማድሪድ አሁን ላይ አልቫሮ ፈርናንዴስ ካሪራስን አዲሱ የግራ ክንፍ ተመላላሽ አድርገው እንደሚያስፈርሙት ይተማመናሉ። እናም ሪያል ማድሪድ ተጫዋቹን እስከ 2031 ድረስም በሚቆይ የ6 ዓመታት ኮንትራትም ያስፈረመዋል ተብሎ ይጠበቃል። ነገር ግን የዚህ ተጫዋች ጉዳይ ካልተሳካላቸው ደግሞ ወደ ሚሎስ ኪርኬስ ፊታቸውን እንደሚያዞሩ ነው የሚነገረው። ክሪስቲያን ኖርጋርድ፣ ብሪያን ኤምቤሞ በውድድር አመቱ መጨረሻ ሊለቅ ይችላል ሲል ይናገራል። የብሬንትፋርዱ ካፕቴን ክሪስቲያን ኖርጋርድ ብሪያን ኤምቤሞ በዚህ ክረምት ክለቡን ሊለቅ ይችላል ብሎ ያምናል። ኤምቤሞ በዚህ ሲዝን 18 ግቦችን በፕሪምየር ሊግ አስቆጥሯል። የብሬንትፋርድ ስኬትም ወሳኝ አካል ሆኖ እየታየ ሲሆን በርካታ የፕሪምየር ሊግ ክለቦችም ከፍተኛ ፍላጎት አሳይተዋል። ሊቨርፑል፣ አርሰናል፣ ቶትናም እና ኒውካስል ዩናይትድም ከተጫዋቹ ጋር ከተያዙት መካከል ይጠቀሳሉ። የካሜሩን ኢንተርናሽናል በብሬንትፈርድ ስኬት ውስጥም ብቸኛው አይደለም። ከዮሃን ዊሳን ጋርም በጋራ ትልቅ ስራዎችን እየሰሩ ነው። ከብሬንትፈርድ ጥንዶች በላይ ደግሞ በዚህ የውድድር ዘመን ሙሐመድ ሳላ 28 አሌክዛንደር ኢሳክ 22 እና ኤርሊንግ ሃላንድ 21 ጎሎችን ነው ማስቆጠር የቻሉት። ከስካይ ስፖርት ጋር ሲነጋገርም ኖርጋርድ ኢምቤሞ ይለቃል ብሎ እንደሚጠብቅ ተናግሯል። የብሬንፈርዱ ካፕቴን ሲናገር ብሪያን ኢምቤሞ ሊሄድ የሚችል ይመስለኛል፣ ስለ ዊሳ እስካሁን አላውቅ። ሁሉም ሰው ሊቆይ እንደሚችል ተስፋ ያደርጋል። በዚህ ወቅት በሁለቱ ደስተኛ ነኝ። እነሱ ትልልቅ ክለብ ላይ መጫወት ይገባቸዋል ሲልም የተናገረው የዝውውር ወሬው ቢሰማም ኖርጋርድ ተረጋግተዋል። ከዚህ ቀደምም ብሬንፈርዶች ትልቅ ተጫዋቾች ብዙ እንግዲህ አተዋልም ተክተዋልም ብሬንትፈርድ ትልልቅ የአጥቂ ተሰጦችም በተሳካ ሁኔታ የመሸጥ ታሪክ አላቸው። ኦሌ ዋትኪንስ እና ሰይድ ቤን ራክማ በ2020 በድምር በ54 ሚሊዮን ፓውንድ ና አይቨን ቶኒን ለአልሂላልም ባለፈው ክረምት በ40 ሚሊዮን ፓውንድ መሸጥ ችለዋል። በብሪያን ኢምቤሞ ና እንዲሁ ደግሞ በዩን ዊሳ ላይ ስለሚሆነው ነገር ግን በጣም የተረጋጋሁ ነኝ። ስለ እነሱ ብዙ ጥያቄዎች ይጠየቃሉ። የተጫዋቾቹ ዙሪያም ያሉ ጭቅጭቆችንም ስንሰማ ቆይተናል። ኦሌ ዋትኪንስ ሰይድ ቤን ራክማ አይቨን ቶኒን ስናጣ እኔ ነበርኩኝ። ስለዚህ አሁንም መልቀቃቸው ይቀጥላል ሲልም ጭምር ነው የተናገረው። አርኔስ ሎት የሚፈልገውን ዝውውሮች ለማድረግ ፍቃድ ተሰጥቶታል። አርኔስ ሎት በቡድናቸው ውስጥም ሶስት ዋና ዋና ፊርማዎችን ስለሚፈልግ ሊቨርፑል በመጪው የዝውውር መስኮት ትልቅ ወጪ ለማድረግም ተዘጋጅቷል። ጎል ላይ የወጣ ዘገባ እንደሚያሳየው ቦርዶ በሚቀጥለው የውድድር ዘመን ላይም የፕሪምየር ሊግ ዋንጫን ለመድገምም በገበያው ላይ የሚፈልገውን ዋጋ ለማውጣትም ለአርኔስ ሎት ፍቃድ ሰጥቷል። ቀዮቹ ለውጥ የሚያስፈልጋቸውን ቦታዎች ላይ እየተባለ ወደ መጪው ዓመትም ከማምራታቸው በፊት የእግረ መስመር ተከላካይ፣ የመሃል ተከላካይና የመሃል አጥቂያ ማስፈረምን ፍላጎት አላቸው። በእግረ መስመር ተከላካይነት ሚና ክለቡ እንግዲህ ሚሎስ ኪርኬዝንና አንቶኒ ሮቢንሰንን የአንድሪው ሮበርትሰን ተተኪዎች አድርገውም ይመለከታሉ። ሮበርትሰን እድሜው እየሄደና ብቃቱም እየከዳው በመሆኑም ክለቡ እንግዲህ ሁለቱንም ከላይ ይጠቀሱን ተጫዋቾች ይከታተላል። ሊቨርፑሎች ቡርኑ እንግዲህ ሰባት ጊዜ ቡርኑ ጎል እንደተቆጠረበት መረዳት የቻለውም እና ደግሞ በዚህ ውድድር ዓመትም ድንቅ ብቃት ያሳየውን ሌላኛውን የቦርንማውዝ ተከላካይ ዴን ሃውችሰንን በመከታተል ላይ ናቸው። ክለቡ በመሀል ተከላካይነት ሚና እንደ አማራጭም ነው የሚመለከቱት። ይበእንዴ እንዳለ ዳርዊን ኑኔስ አርኔ ስሎት የቀዮቹን ኃላፊነት ከወሰደበት ጊዜ ጀምሮ በቅርጹና በብቃቱ ላይ ደካማ ብቃት አሳይተዋል። ክለቡ የእሱንና ግብ ጠባቂውን ኳሚን ኬለርን ለሽያጭ እንደሚያቀርብ የሚጠበቃል። እንደ ቪክተር ዮከርሽ፣ ቪክተር ኦስሜንና ቤንጃሚን ሸስኳ ያሉ አጥቂዎችም የዳርዊን ኑኔስን መልቀቅ ተከትሎ የፊት ለፊት ክፍተቱንም ይሞላሉ ተብለው የሚጠበቁ ናቸው። ሊቨርፑል በተጨማሪም የአርኖልድን ምትክ መፈለግ የጀመረ ሲሆን በፊት መስመር ላይ ከዳርዊን ኑኔስ በተጨማሪ እንደ ዲየጎ ዦታ፣ ሉዊስ ዲያስ፣ ፍሬዴሪኮ ኪየዛ ያሉ ተጫዋቾችንም ከክረምት በኋላ የመቆየት እድል የላቸውም። ቀያዮቹ የእነሱን ተተኪም ለማምጣት ትልቅ የክረምት የዝውውር መስኮትም ይጠብቃቸዋል ተብሎ ነው የሚታሰበው። አለን ሁተን ስለ ሮናልዶ ጡረታ መውጫ አስተያየቱን ሰጥቷል። የቀድሞው የፕሪምየር ሊግ ተጫዋች አለን ሁተን ክሪስቲያኖ ሮናልዶ እስከ 45 ዓመቱ ድረስ መጫወት ሊቀጥል እንደሚችል አስተያየቱን ሰጥቷል። ፖርቱጋላዊው ኮኮብ ተጫዋች 40ኛ ዓመት የልደት በዓሉን በየካቲት ወር ላይ አክብሯል። ነገር ግን እድሜው ቢገፋም ብቃቱ ግን የመቀነስ ምልክት አላሳየም። ክሪስቲያኖ ሮናልዶ በአልናሰር በውድድር ዘመኑ 33 ጎሎችን አስቆጥሯል። የቅርብ ጊዜ ዘገባዎችም የ40 ዓመቱ ተጫዋች ከአልናሰር ጋር የሁለት ዓመታት ማራዘሚያ ለማድረግም ይስማማል። አሁን ያለው ኮንትራት በዚህ ሲዝን መጨረሻ ላይ ነው የሚያበቃው። ሮናልዶ ጡረታ መውጣቱን በሚመለከት ግልጽ የሆነ መልስ ሊሰጥ አልቻለም። ባለፈው ኅዳር ላይ ግን እግር ኳስ ለመጫወት ካልወደደ ጡረታ እንደሚወጣ ተናግሯል። አንድ ጊዜ በእንግሊዝ ውስጥ ሮናልዶን የገጠመው ሁተን በቅርብ ጊዜ ከስፖርቱ ጡረታ የመውጣት አቅምን በሚመለከትም አስቴቱን ሰጥቷል። ሮናልዶ ምናልባትም እስከ 45 አመቱ ድረስ መጫወት እንደሚችል ተሰምቶት ይሆናል። ምንም ችግር የለበትም። በዚህ ሰዓት የሚጫወትበት ሊግ ከፍተኛ ደረጃ ላይ አይደለም። እዚያ አንዳንድ ትልልቅ ስሞች እንዳሉ አውቃለሁ። ራሱን በየቀኑ የሚንከባከብበት መንገድ ለተጨማሪ ጥቂት አመታትም መጫወት የማይችልበት ምንም አይነት ምክንያት የለም። እንደሚችል ይሰማዋል። ምንም ችግር የለበትም። አሁንም ግቦችን ማስቆጠር እንደሚችል ይሰማዋል። ስለዚህም በተቻለ መጠንም ለረጅም ጊዜ እንደሚቀጥልም ይሰማኛል። አሊያን ሁተን በሜዳ ላይ ከክሪስቲያኖ ሮናልዶ ጋር ሁለት ጊዜ ተጫውተዋል። ለመጀመሪያ ጊዜ ተገናኙትም በእንግሊዝ ፕሪምየር ሊግ 2007-2008 የውድድር ዘመን ነው። ሁተን በወቅቱ ለቶትናም ሆትስፐር ሲጫወት ሮናልዶ ለማንቸስተር ዩናይትድ ይጫወት ነበር። ሌላኛው በ2012-13 በላ ሊጋ ነበር። ሁተን በማዮርካ በነበረበት ወቅት ሮናልዶ ደግሞ ሪያል ማድሪድ ነበር። ሁተን አክሎም ከሮናልዶ ጋር ስለመጫወት ሲናገር ከክሪስቲያኖ ሮናልዶ ጋር መጫወት በጣም ከባድ ነው፣ ነገር ግን ሮናልዶ ሜዳ ላይ ወድጄው ነበር። እሱን ስገጥም ወጣት ነበርኩኝ እኔ ራሴ በነፃነት ተጫዎች የነበር ነገር ግን በአእምሮ ላይ በማንኛውም ጊዜ ሮናልዶን ሊወዱት እንደሚችሉ አውቅ ነበር። ሮናልዶ አሁንም ፍጥነት፣ ኃይልና ግቦች አሉት። እሱ ከየትኛውም ቦታ ላይ ማስቆጠር ይችላል። እኔ አሁንም በጡረታ የወጣውበት አንዱ ምክንያት ሮናልዶ የያዛቸውን ነገሮች ስለሌለኝ ነው። ወደ ኋላ መለስ ብዬ ሳስበው በዓለም ላይ ካሉ ምርጥ ከሚባሉት ጋር ተጫዎች ያለው ያ በጣም በጣም ጥሩ ነው ብዬም አስባለሁ። ሆኖም ግን አሁንም እሱ በዚህ እድሜው መጫወቱ ራሱ ምን ያክል ጥሩ እንደሆነ ግልጽ ነው ሲልምን የተናገረው ሁተን። የአስተን ቪላ የቀድሞ ስካውት ቪላዎች ኮከባቸውን በ100 ሚሊዮን ፓውንድ ይሸጣሉ ብሏል። አስተን ቪላ በዚህ ክረምት እስከ 100 ሚሊዮን ፓውንድ ዋጋ ከመጣለት ግብ ጠባቂውን ኤሚሊያኖ ማርቲኔዝን ሊሸጡት ነው። የአርጀንቲናው ኮኮብ በቅርብ ጊዜያት በኡናይ ኤምሪ ቡድን ውስጥም ከፍተኛ ብቃትን አሳይተዋል። ቪላ ከማርቲኔዝ ገንዘብ ማግኘት መፈለጉ በጣም መጥፎ ላይ ሆን ይችላል። የክለቡ የቀድሞ ስካውት ብሪያን ኪንግ ትልቅ ገንዘብ ከቀረበላቸው ሊሸጡትም ይችላሉ ብሎ ያስባል። አስተን ቪላም እንደ ማርቲኔስ ካለው ቁልፍ ተጫዋች ጋር ለመለየት ትልቅ ገንዘብ ይፈልጋል። እሱንም ለመተካት ደግሞ ቀላል አይሆነም። ነገር ግን ብሪያን ኪንግ ለአስተን ቪላ ኒውስ ሲናገርም የቀድሞ የአርሰናል ግብ ጠባቂ ከቪላ ለመውሰድም እስከ 100 ሚሊዮን ፓውንድ ሊፈጅ እንደሚችል ግልጽ አድርጓል። ኪንግ ሲናገር ማርቲኔዝ አሁንም ኮንትራት ውስጥም አራት ዓመት ቀርቶታል። ስለዚህም ወደ ሳዑዲ አረቢያ የሚሄድም ከሆነ ቢያንስ 100 ሚሊዮን ፓውንድም ይቀርብለታል። ኮንትራቱ አራት ዓመት ቀርቶታል። አዲስ ስምምነት የተፈራረመው በቅርቡ ነው። ማርቲኔዝ አሁን 32 ዓመት ላይ ነው። ይህም ደግሞ ለግብ ጠባቂው ጥሩ ዕድሜ ነው። አስተን ቪላ ከሳዑዲ አረቢያ ጋር ግንኙነት ያላቸው ኮኮቦችን መሸጥ ጥሩ ነው ብላ ታስባለች፣ ወይም ደግሞ ያስባሉ እንቅስቃሴ ማደርገዋል። ቪላ ትልቅ ስም ያላቸው ተጫዋቾችን መሸጡን ለመቀጠል ፍላጎት አይኖሮም። ነገር ግን ከቅርብ ጊዜያት ወዲህ ከሳዑዲ አረቢያ ውስጥም ጥሩ ስራን ሰርተባል ተብሎ ይታሰባል። ጆን ዱራን እና ሙሳ ዲያቢ ወደ ሳዑዲ ፕሮሊግ ከሸጡ በኋላ ለቪላ በጣም ትልቅ ትርፍ አስገኝተዋል። ማርቲኔዝ ሌላኛው ተሸጪ ተጫዋች ሊሆን ይችላል። ነገር ግን አሁንም ቢሆን የማርቲኔዝ ቆይታ በእንጥልጥል ላይ ያለ ይመስላል። ተጫዋቹ እስከ 2026ም የዓለም ዋንጫ ክረምት ድረስ በአውሮፓ መቆየትን ይመርጣል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁ፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።